ጥያቄዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነርቭ ጉዳትን የሚያደርሱ ኢንፍላሜሽን ወይም ደግሞ ብግነትን የሚጨምሩ እና የነርቭ ፈውስን የሚያዘገዩ መመገብ የሌለባችሁን መጥፎ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የነርቭ ጉዳትን ለመፈወስ እናም በእግራችሁ ላይ የሚሰማውን መለብለብ፣ ማቃጠል ወይም ደግሞ መደንዘዝን ለመቀነስ ትክክለኛ ምግቦችን መመገብን ያክል ጎጂ የሆኑ ምግቦችን ደግሞ ማስወገድም ወሳኝ ነው። የነርቭ ጉዳትን የሚያደርሱ ኢንፍላሜሽን ወይም ደግሞ ብግነትን የሚጨምሩ እና የነርቭ ፈውስን የሚያዘገዩ መጥፎ ምግቦችን ጎጂ የሆኑበት ምክንያታቸውን እናም በምትኩ መመገብ የምትችሏቸውን ጤናማ አማራጮችን እነግራችኋለሁኝ ነርቮቻችሁን የሚጎዱ መጥፎ ምግቦችን እና መለብለብን ወይም ደግሞ መደንዘዝን የሚያባብሱ ማስወገድ ያለባችሁ ምግቦችን ልንገራችሁ። አንደኛ የተጣራ ስኳርና ስኳር የበዛባቸው ምግቦች ናቸው። የሚገኙበትም እንደ ከረሜላ፣ ለስላሳ መጠጦች ውስጥ እንደ ሶዳ፣ ኬኮች፣ ኩኪዎች፣ ስኳር የበዛባቸው የእህል ምርቶችና ጣፋጭ ምግቦች ውስጥ ይገኛሉ። እነዚህ ጎጂ የሆኑበት ምክንያት ከፍተኛ ስኳር የደም ውስጥ የጉልኮስ መጠንን በከፍተኛ ሁኔታ ከፍ ያደርጋል። ይህም ነርቮችን ይጎዳል። በተለይም በስኳር ህመምተኞች ላይ የስኳር የነርቭ በሽታ ወይም ደግሞ ዲያቤቲክ ኒውሮፓቲ በመባል የሚታወቅ ነው። የነርቭን መከላከያ ሽፋን ወይም ደግሞ ማይሊን ሺዝን የሚያጠፋ ብግነትና የኦክሳይድ ስትረስን ያስከትላል። የደም ዝውውር መጓደልን ያስከትላል መለብለብ እና መደንዘዝንም ያባብሳል። ታዲያ ከእነዚህ ይልቅ ጤናማ አማራጮች የሚባሉት ተፈጥሯዊ ጣፋጮችን እንደ ማር፣ ስቴቪያ ወይም ደግሞ ቴምርን በመጠኑ ተጠቀሙ። ከስኳር የበዛባቸው መክሰሶች ይልቅ ፍራፍሬዎችን ለመጠቀም ምረጡ። ሁለተኛ ስኳር የበዛባቸው መጠጦች ነው። ለምሳሌ እንደ ሶዳ፣ ስኳር የተጨመረባቸው የፍራፍሬ ጭማቂ ወይም ደግሞ ጁስ፣ የኢነርጂ መጠጦች፣ በስኳር የተቀመሙ ወይም ደግሞ የጣፈጡ ቡናዎችን ማስወገድ አለባችሁ። እነዚህ ጎጂ የሆኑበት ምክንያት በፈሳሽ ስኳር ስርዓታችሁን ያጥለቀልቃል። ይህም ከፍተኛ የደም ስኳር መጨመር እናም የነርቭ ብግነትን ያስከትላል። ብዙውን ጊዜ ከፍተኛ የፍሩክቶስ ኮርን ሲረፕን ይይዛል። ይህም በጉበት ውስጥ ያለውን ስብን ይጨምራል እና የነርቭ በሽታ ምልክቶችን ያባብሰዋል። ከነዚህ ይልቅ ጤናማ አማራጮች በምትኩ ውሃ፣ ከእጽዋት የተቀመሙ ሻዮችን፣ አረንጓዴ ሻይ ወይም ደግሞ የሎሚ ውሃን ጠጡ። ጣዕምን ለመጨመር በቤታችሁ የተዘጋጀ ፍራፍሬ የተጨመረበት ውሃን ብትጠቀሙ ተመራጭ ነው። ሶስተኛ፣ የተጣሩ ካርቦሃይድሬትሶች ናቸው ሪፋይንድ ካርቦሃይድሬትስ የምንላቸው የሚገኙበትም ነጭ ዳቦ፣ ነጭ ሩዝ፣ ፓስታ፣ ኬኮችና ብስኩቶች ውስጥ ይገኛል። ይህ ጎጂ የሆነበት ምክንያት በፍጥነት ወደ ስኳርነት ስለሚቀየሩ የደም ስኳር መጨመርን ያስከትላሉ። ይህም የነርቭ ጫፎችን ይጎዳል። ስኳርን የመምጠጥ ሂደትን የሚያዘገየው ፋይበርም ይጎድለዋል። ታዲያ ከዚህ ይልቅ ጤናማ ምርጫ የምንለው በሙሉ እህሎች ተኩ። ለምሳሌ ቡናማ ሩዝ፣ አጃ ወይም ደግሞ ኦትስ ኪንዋ፣ ገብስ፣ ወይም ደግሞ ማሽላ ተመራጭ ነው። የሙሉ እህል ወይም ደግሞ የበቀሉ እህሎች ዳቦን ደግሞ ምረጡ። አራተኛ የተዘጋጁ እናም የታሸጉ ምግቦች ናቸው። እነዚህን ማስወገድ አለባችሁ፣ ፕሮሰስድ እና ፓክድ የሆኑትን ምሳሌዎቹም ቺፕስ፣ ፈጣን ኑድል፣ የተዘጋጁ ስጋዎች፣ የታሸጉ ሾርባዎች እና ፈጣን ምግብ ወይም ደግሞ ፋስት ፉዶችን አስወግዱ። እነዚህ ጎጂ የሆኑበት ምክንያት ከፍተኛ መጠን ያለው ጨው፣ መጠባበቂያ ንጥረ ነገሮች ፕሪሰርቫቲቭስ የምንላቸው እና ትራንስ ፋቶችን ይዟል። ይህም ኢንፍላሜሽን እና የደም ዝውውር መጓደልን ያስከትላል። ብዙዎቹ የነርቭ ሴሎችን ከመጠን በላይ ሊያነቃቁ እናም ህመምንም ሊያስከትሉ የሚችሉ ኤምኤስጂ ሞኖ ሶዴም ግሉታሜትን ይይዛሉ። ከእነዚህ ይልቅ ጤናማ ምርጫዎች ሙሉ ከሆኑ ንጥረ ነገሮች የተዘጋጁ ትኩስ ምግቦችን ምረጡ። ለጣዕም ደግሞ የተፈጥሮ ቅመሞችን እንደ እርድ ነጭ ሽንኩርት ወይም ደግሞ ዝንጅብልን ተጠቀሙ። አምስተኛ የተጠበሱ እና ዘይት የበዛባቸው ምግቦች ናቸው። ፍራይድ የሆኑ ምግቦችን አስወግዱ። ለምሳሌ የተጠበሰ ዶሮ ጥብስ፣ ወይም ደግሞ እንደ ፍሬንች ፍራይስ ወይም ደግሞ ችፕስ የምንለው ዶናትና የፈጣን ምግብ በርገር ነው። እነዚህ ጎጂ የሆኑበት ምክንያት የደም ቧንቧዎችን የሚዘጉ እናም ወደ ነርቮች የሚሄደውን የደም ፍሰትን የሚቀንሱ በትራንስፋትና በተበላሹ ዘይቶችም የተሞሉ ናቸው። የነርቭ ብግነትን እናም የህመም ስሜትንም ይጨምራሉ። ከእነዚህ ይልቅ ጤናማ ምርጫዎች፣ ጤናማ ዘይቶችን እንደ የወይራ ዘይት፣ የኮኮናት ወይም ደግሞ የአቮካዶ ዘይቶችን ተጠቅማችሁ አብስሉ። ከመጥበስ ይልቅ ደግሞ መጋገር፣ በእንፋሎት መጠቀም ወይም ደግሞ በፍርግርግ መጥበስ ግሪሊንግን ሞክሩ። ስድስተኛ፣ ሰው ሰራሽ ጣፋጮች ናቸው። ለምሳሌ እንደ አስፓርታም፣ ሱክራሎስ እናም ሳክካሪን የምንላቸው እነዚህ በዳይት ሶዳዎች፣ ከስኳር ነፃ በሆኑ መክሰሶች ውስጥም ይገኛሉ። እነዚህ ጎጂ የሆኑበት ምክንያት የነርቭ ምልክት ማስተላለፍን ሊያስተጓጉሉ እናም አንዳንድ ጊዜ የነርቭ በሽታን የመሰለ ምልክቶችን ሊያስከትሉ ይችላሉ። የአንጀት ባክቴሪያዎችንም በማበላሸት የቫይታሚን መምጠጥንም ሊያግዱ ይችላሉ። በተለይ ቫይታሚን ቢትዌልቭን ከነዚህ ከእነዚህ ውጭ ታዲያ ጤናማ ምርጫዎች የምንላቸው እንደ ስቴቪያ ቅጠል ወይም ደግሞ ሊፍን እንደ ሞንክ ፍሩት ወይም ደግሞ አነስተኛ መጠን ያለው ጥሬ ማር የመሳሰሉ ተፈጥሯዊ አፋጮችን ተጠቀሙ። ሰባተኛ አልኮል ነው። አልኮል የነርቭ ህብረ ህዋሳትን በቀጥታ ይጎዳል፣ እናም ለነርቭ ተግባር ወሳኝ የሆነውን ቫይታሚን ቢ ዋን ወይም ደግሞ ታያሚን መምጠጥን ይቀንሳል። አልኮል ነክ ነርቭ በሽታ አልኮሊክ ኒውሮፓቲን ያስከትላል። ይህም የማቃጠልናም የመለብለብ ስሜቶችን ያመጣል። ከዚህ ውጭ ታዲያ ምርጥ ምርጫ የምትጠጡ ከሆነ በጣም መጠኑን ቀንሱ። ከአንድ ጊዜ በላይ አይሁን። እንዲሁም በእጽዋት ሻይ፣ የፍራፍሬ ጭማቂ ወይም ደግሞ ሞክቴል ተኩ። ስምንተኛ ከፍተኛ ቅባት ያላቸው የወተት ተዋጽኦች ናቸው። ለምሳሌ እንደ ቅቤ፣ ክሬም፣ አይብ ወይም ደግሞ ሙሉ ወተት፣ ስቡ ያልወጣለት ማለት ነው። ይህ ጎጂ የሆነበት ምክንያት የደም ዝውውርን በሚያዘገዩ እና ኢንፍላሜሽንን በሚጨምሩ በሳቹሬትድ ቅባቶች የበለጸጉ ናቸው። ኮሌስትሮልን እናም የደም ስኳር ሚዛንን በመንካት የስኳር ነርቭ በሽታንም ሊያባብሱ ይችላሉ። ከእነዚህ ውጭ ታዲያ ጤናማ ምርጫዎች የምንላቸው ቅባቱ የቀነሰ ወይም ደግሞ የወጣለት የወተት ተዋጽኦችን ምረጡ። ወይም ደግሞ በእጽዋት ላይ የተመሠረቱ አማራጮችን እንደ የአልመንድ ወተት ወይም ደግሞ የአጃ ወተትን ምረጡ። ከቅቤ ይልቅ ደግሞ የወይራ ዘይት ወይም ደግሞ የአቮካዶ ዘይትን ተጠቀሙ። ዘጠነኛ የተዘጋጁ ስጋዎች ናቸው ፕሮሰስድ ሚት የምንላቸው፣ ለምሳሌ እንደ ቋሊማ፣ ሆትዶግ፣ ቤከን እና ሳላሚ የምንላቸው። እነዚህ ጎጂ የሆኑበት ምክንያት የኦክሲዲቲቭ ስትረስን በሚጨምሩ እና የደም ስሮችን በሚጎዱ ናይትሬትስ እና መጠባበቂያ ንጥረ ነገሮችን ይዘዋል፣ ፕሪዘርቫቲቭስ የምንላቸውን። ከፍተኛ የሶዲየም መጠን የነርቭ ብግነትንና የውሃ ማቆየትን ያባብሳል። ከነዚህ ውጭ ሳይደ ጤናማ አማራጮች ትኩስ ቅባቱ የቀነሰ ስጋዎችን፣ አሳዎችን፣ ወይም ደግሞ በእጽዋት ላይ የተመሰረቱ ፕሮቲኖችን እንደ ምስርና ባቄላን ምረጡ። አስረኛ ከፍተኛ ተጨማሪዎችና መጠባበቂያ ንጥረ ነገሮች ያላቸው ምግቦች ናቸው። ለምሳሌ የታሸጉ ምግቦች፣ ፈጣን ሶሶች፣ ቀለም የተቀቡ መክሰሶች እና ሰው ሰራሽ ጣዕሞች ናቸው እነዚህ ጉበትን የሚያስጨንቁ እና የቫይታሚን መምጠጥን የሚቀንሱ ኬሚካሎችን ይዟል። ይህም ነርቮችን ያዳክማል። አንዳንድ ተጨማሪዎች የነርቭ ስርዓትን ከመጠን በላይ በማነቃቃት ህመም ወይም ደግሞ ሴንሲቲቪቲን ሊያስከትሉም ይችላሉ። ከእነዚህ ውጪ ጤናማ አማራጮች የምንላቸው የምርት መለያዎችን በጥንቃቄ ማንበብ ስትገዙ አነስተኛ ንጥረ ነገሮች እና ምንም ሰው ሰራሽ ተጨማሪዎች የሌላቸው ምግቦችን ደግሞ መርጣችሁ ብዙ አስራ አንደኛ ከመጠን በላይ ካፌንን መጠጣት ነው። ካፌን የሚገኘው እንግዲህ በቡና በኢነርጂ መጠጦች በኮላዎችና በቸኮሌት ውስጥ ይገኛል። ይህ ጎጂ የሆነበት ምክንያት አነስተኛ መጠን ካፌን ጥሩ ቢሆንም ከመጠን በላይ ግን ካፌን ነርቮችን ከመጠን በላይ ያነቃቃልና መለብለብ ወይም ደግሞ የሰውነት መንቀጥቀጥን ሊያስከትል ይችላል። ሰውነትንም በማድረግ ወደ ነርቭ ህብረ ህዋሳት የሚሄደውን የደም ፍሰትና ኦክስጅንንም ይቀንሳል ከነዚህ ይልቅ ጤናማ ምርጫዎች በቀን ወደ ከአንድ እስከ ሁለት ስኒዎች ካፊንን ገድቡ ከዛ በላይ አትጠቀሙ ተጨማሪ ስኒዎችን በአረንጓዴ ሻይ ከእጽዋት የተቀመሙ ሻዮች ወይም ደግሞ በሙቅ የሎሚ ውሃ ተኩ አስራ ሁለተኛ ከመጠን ያለፈ ጨው ነው ከፍተኛ ጨው መውሰድ የውሃ ማቆየትን ከፍተኛ የደም ግፊትን እናም የደም ዝውውር መጓደልን ያስከትላል ይህም በእግሮች ላይ መደንዘዝን ያባብሰዋል። ከዚህ ይልቅ ጤናማ ምርጫዎች ምግብን ለማጣፈጥ እጽዋት፣ የሎሚ ጭማቂ ወይም ደግሞ ነጭ ሽንኩርትን ተጠቀሙ። የሶዲየም መጠንን ደግሞ በቀን ከ2000 ሚሊግራም በታች አድርጉት። 13ተኛ ንጥረ ነገር የሌላቸው ምግቦች ናቸው። ለምሳሌ እንደ ነጭ ዳቦ የተዘጋጁ መክሰሶችና ፈጣን ኑድልስ የምንላቸው እነዚህ ጎጂ የሆኑበት ምክንያት ቫይታሚኖች ወይም ደግሞ ማዕድናት ሳይኖራቸው ካሎሪዎችን ብቻ ስለሚሰጡ ነርቭን እንደ ቫይታሚን ቢ12 ማግኒዚየምና አንቲኦክሲዳንት ካሉ አስፈላጊ ንጥረ ነገሮችን ያሳጣሉ። ከእነዚህ ይልቅ ጤናማ ምርጫዎች በንጥረ ነገሮች የበለጸጉ ሙሉ ምግቦችን እንደ አትክልቶችን፣ ፍራፍሬዎችን ለውዝና ጥራጥሬዎችን በአጠቃላይ የነርቭ ጉዳትን የሚያባብሱ ምግቦችን በማስወገድ በጤናማ ምግቦች መተካት ተመራጭ ነው። የተጣራ ስኳርን በትኩስ ፍራፍሬዎችና በጥሬ ማር ተኩ። ነጭ ዳቦ እና ፓስታን በሙሉ እህሎችና በአጃ እንዲሁም በኪንዋ ተኩ። የተጠበሱ ምግቦችን በተጠበሰ ወይም ደግሞ በፍርግርግ በተጠበሰ ወይም በተጋገሩ ምግቦች ተኩ። ፍራይድ የሆኑትን አላስፈላጊ በሆኑ ዘይቶች የተጠበሱ ምግቦችን አስወግዱ። አልኮልን ደግሞ በእጽዋት ሻይ፣ በውሃ እና በተፈጥሯዊ ጭማቂዎች ተኩ። የተዘጋጁ ስጋዎችን ደግሞ ቅባት በቀነሱ ስጋዎች እና በአሳ እንዲሁም በጥራጥሬዎች ተኩ። ሰው ሰራሽ ጣፋጮችን በስቴቪያ እና በሞንክ ፍሩት ተኩ። ከፍተኛ ቅባት ያላቸው የወተት ተዋጽኦችን በእጽዋት ላይ በተመሰረቱ ወተቶች ተኩ። ከመጠን ያለፈ ጨውን ደግሞ አስወግዱ፣ እጽዋትና የሎሚ ጭማቂን ተጠቀሙ። ታዲያ ለጤናማ ነርቮች በተጨማሪም የደም ስኳር መጠናችሁን የተረጋጋ አድርጉት። የደም ዝውውርን ለማሻሻል በመደበኛነት የአካል ብቃት እንቅስቃሴን አድርጉ። በቂ እንቅልፍና ጭንቀትን መቆጣጠር ያስፈልጋል፣ የጭንቀት ሆርሞኖች ነርቮችን ስለሚጎዱ። ማጨስን ደግሞ አቁሙ። ኒኮቲን ወደ ነርቮች የሚሄደውን የደም ፍሰትን ይገድባል። እጥረት ካለባችሁ ደግሞ የቫይታሚን ቢ ኮምፕሌክስ ቫይታሚኖችን እና የኦሜጋ ስሪ ተጨማሪ ምግቦችን ወይም ደግሞ ሰፕልመንቶችን መውሰድ ይኖርባችኋል ማለት ነው። በአጠቃላይ ክቡራትና ክቡራን ተመልካቾቼ የዛሬው እንግዲህ ጤና ትምህርቴ ይህንን ይመስል ነበረ። የነርቭ ጉዳትን የሚያደርሱ ኢንፍላሜሽን ወይም ደግሞ ብግነትን የሚጨምሩ እና የነርቭ ፈውስን የሚያዘገዩ መጥፎ ምግቦችን በዚህ ቪዲዮ ላይ ነግሬያችኋለሁኝ። እነዚህ ምግቦችን ብታስወግዱ ተመራጭ ነው ማለት ነው ባልኳችሁ ጤናማ ተጨማሪዎች ብትተኩ ተመራጭ ነው ማለት ነው ይህ የጤና ትምህርት ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን መልካም ጊዜ መልካም ቆይታ